ብዙ ጊዜ ሶሻል ሚዲያን በምመለከትበት ሰዓት ብዙ ሰዎች በተለያየ የሕይወት አጋጣሚ ውስጥ በስራም በተለያየ ነገር ላይ ሆነው ዝማሬ በሚዘምሩበት ሰዓት የተለያየ ነገር በሚያደርጉበት ሰዓት ብዙዎች ከሚሰጡት አስተያየት ውስጥ አንዱ ነጠላ ብትለብስ፣ ነጠላ ብትለብስ የሚል ነገር ነው። ይህንን ግን በደንብ ልንመለከተው የሚገባ ጉዳይ ነው። ምክንያቱም ብዙ ሰዎች ከነጠላ ጋር ብቻ የሆነ ስርዓቶች የሚመስላቸው፣ ነጠላቸው ሲወርቅ ደግሞ ዓለምን ሙሉ ለሙሉ የሚቀላቀሉ ነጠላ ደግሞ ሲለበስ ወደ መንፈሳዊነት የሚመለሱበት ብቻ እንደሆነ ያስባሉ፣ እንደዛም ደግሞ ብለው ይናገራሉ። ነገር ግን ነጠላችንን ለብሰን እንደነበረን ክርስትና ነጠላችንም ሲወልቅ ደግሞ እንዲሁ ይህ ክርስትናችን ሊቀጥል ይገባል። ይህም ማለት ምንድን ነው? ቤተክርስቲያን ከሰጠችን ካስቀመጠችልን ስርዓቶች ውጭ ለምሳሌ በጸሎት ሰዓት፣ በተለያዩ መርሃ ግብራት፣ በተለያዩ ጉባኤያት ሰዓት ላይ ነጠላችንን ልንለብስ ይገባል። ከዛ ውጭ ግን በህይወታችን አጋጣሚ ውስጥ በስራ ውስጥ በተለያዩ ነገር ውስጥ ስንሆን ነጠላችን ባይኖርም ግን ነታችን ሊቀጥል ይገባል። ምክንያቱም በነጠላችን ብቻ ሳይሆን ክርስትናችን በመልካም አንደበታችን በመልካም ማንነታችንም ውስጥ ክርስትናችን ሊኖር ስለሚገባ ማለት ነው። መጽሐፍትን ስንመለከት የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት እንደሆኑ ወይም ደግሞ የእርሱ ጉባኤ ላይ እንደተገኙ ሌሎች አይሁዳውያን ከሚያውቁበት ነገር ውስጥ አንዱ ከአለባበሳቸው፣ ከአበላላቸው ከተለያዩ ነገር ውጭ በንግግራቸውም ነበረ ወይም ደግሞ በማንነታቸውም ነበረ። ስለዚህ ማንነታችን ልክ ሁላችን ክርስትናችንን የሚሰብክ ነው። ስለዚህ ይህንን ማሰብ እንዲሁ ይኖርብናል። እንዲሁ ቅዱስ ዳዊት ደግሞ እንደተናገረው ዋልያ የውሃን ምንጭ እንደሚናፍቅ እንዲሁ ነፍሴ ደግሞ አንተን ትጠማለች፣ አንተን ደግሞ ትፈልጋለች እንዳለ ልክ እንደዚሁ ነፍሳችን ክርስቶስን ትጠማለች እና ነፍሳችን እግዚአብሔርን ይፈልጋልና ሁሌም ደግሞ ቅዱስ የሆነውን ቃል ልናጠጣው፣ ቅዱስ የሆነውን ቃል ደግሞ ልንጎነጭ ስለሚገባ በየትኛውም የህይወታችን አጋጣሚ ውስጥ የምንለብሰው ነጠላ ካጠገባችን ባይኖርም ግን በዝማሬ በመቆም ዜማ ባለው ስብከት ደግሞ ራሳችንን ልናድስ ይገባል። እንዲሁ እንደ ቤተ ክርስቲያናችን ስርዓት ደግሞ ነጠላ ልንለብስባቸው የሚገቡ ቦታዎች ላይ ነጠላ ለብሰን ልንገኝ ይገባል። ስለዚህ በየትኛውም አጋጣሚ ክርስትናችን ሊሰራ የሚገባ ሃያ አራቱንም ሰዓታት ደግሞ እንዲሁ ክርስትናችን የሚቀጥል መሆን እንዳለበት ልናስተውል ይገባል። መልካም ቀን ለሁላችን ይሁን።